ካፕቴን ወዳጁ አለሙ ካለፉት ሦስት አስር ዓመታት በላይ በመርከብ አዛዥነት ሙያ ሀገራቸውን ሲያገለግሉ ቆይቷል። የሀገር ኢኮኖሚ የጀርባ አጥንት በሆነው የባር ትራንስፖርት ዘርፍ የሰንደቅ ዓላማ ክብር ከሁሉ የገዘፈ ስለመሆኑ ያነሳሉ። ማንም ሊነካው የማይችል የሚያውለበልበው ሰንደቅ ዓላማ አገር ፕሮቴክት ያደርገዋል። መርከቦቻችን በባህር ላይ ፕሮቴክትድ ናቸው። ምክንያቱም ፍላግ ስቴት የምንለው የኢትዮጵያ ማሪታይም ባለስልጣን በሱ ሬጅስትሬሽን ውስጥ ነው ያሉት። ስለዚህ ፍላጋቸውን እያውለወለነ በየትኛውም አገር የሚሄዱት ስለዚህ የኢትዮጵያ መርከቦች ደግሞ በሁሉም ቦታ ሂደዋል። በአውሮፓ፣ በአፍሪካ፣ በኤስያ በሁሉም ቦታ ላይ ይሄዳሉ፣ ይታወቃሉ። የኛ መርከቦች ይታወቃሉ። የሀገር መልክ የሀገር ክብር ይገለጥበታልና ሰንደቅ ዓላማ ብሔራዊ አርማ ሆኖ ይቀጥላል። ለሀገርና ህዝብ የጠለቀ ፍቅር፣ ክብርና ቁርጠኝነት ያለው ዜጋ የተግባር ልዕልናውን የሚገልጠው ሰንደቅ ዓላማውን በሰቀለበት ማማልክ ነው የሚባለውም ለዚሁ ነው። ማንም ሰው ከሀገር ወጥቶ በሚሰራበት ወቅት ላይ የሚወክለው ሀገሩን ነው። ዋሪቨር የትም ቦታ ላይ በተገናኘ እኮ ከየት ሰፈር ነህ? ከየት አካባቢ ነህ? ከየት መንደር ነው የወጣው በመትልበት ወቅት ላይ ያሰው የመጣበትን ነው የሚወክለው። ያሰው የሆነ ነገር ካደረገ ጥሩ ነገር ካደረገ ያናከው ያስጠራል። በምን ልባቸው ቦታዎች ደግሞ የኢትዮጵያ ባህር መርከቦችን አውለበለበ ስትሄድ፣ እዛ ቦታ ላይ ስትሄድ ደግሞ ትልቅ ውስጣዊ ደስታን ይሰማሃል። መርከቦቻችን ይዘው ይሄዳሉ። የትኛውም ወደብ ሲገቡ ፍላጎቻቸው ይውለበለባል። የኢትዮጵያ መሆናቸው ይታወቅ አገር የሚያስተዋወቅ ጭምር ነው መርከቦች የሚያደርጉት። በካርጎ እንትንም በታማኝነት ነው የሚሰራው። ሽፒንግ ላይ የተጭበረበረ ስራ አይሰራም። ይሄ አንዱ መታወቂያው ነው። ስለዚህ በአገሮች ሁሉ ኤጀንቶች አሉን። ክብር አለን። ለመርከቦቻችን ክብር አላቸው። መርከቡ ለወከለው ሰንደቅ ዓላማ ክብር አላቸው። መዳረሻቸውን ወደብ በማድረግ በተለያየ የዓለም ክፍል የሚንቀሳቀሱት እኚሁ መርከቦች የሀገራቸውን አርማ በክብር እያውለበለቡ ይጓዛሉ። በዚህም ኢትዮጵያዊ የአምባሳደርነት ሚናቸውን ይወጣሉ። መርከቦቻችን ባዶ አይደለም፣ ሌጣ አይደለም ሄዱት። ስለዚህ የኢትዮጵያን ባንዲራ ከፍ አድርገን ነው የምንሰቅለው መርከቦቻችን ላይ። ከፍ አድርጎ ሲሰቀል ማንም የሚያዩ ይሄ በአንድ ላይ ማን ነው ብሎ አሁን ሳይ የኢትዮጵያ መሆኑ ይገባዋል። ስለዚህ ኢትዮጵያ የምትለው እየገነነች እያውለበለክ ከወደብ ወደብ ነው የሚትሄዱ። ስለዚህ መዳረሻችን ሁሉ ኢትዮጵያ እንደሄደች እንደደረሰች የሚያሳይ ስለሆነ በዛ መልኩ መርከቦቻችን የኢትዮጵያ አምባሳደር ሆኖ እንዲያገለግሉት ድረስ በጣም ኦሪየንቴሽን ይሰጣቸዋል። ማንነቴ ነው በሚሉት ኢትዮጵያዊነት ብሔራዊ አርማቸውን እያውለበለቡ ሲጓዙ ደስታቸው እጥፍ ነው። የባህር በር ለማግኘት የሚደረገው ጥረት እውን ሲሆን ደግሞ ቁጭታቸውን የሚያረካ ተስፋቸውንም የሚያለመልም ስለመሆኑ ነው እኚሁ የመርከብ አዛዦች የሚያወሱት። ከባንዲራ ጋር ስታስተያየው ምንድነው? ማንነት ነው ማንነት፣ ኢትዮጵያዊነት ማንነት ነው፣ ሀገር ነው። እንደገና ደግሞ ባህርን ደግሞ ባህር ላይ ወጥተ ደግሞ ስትሰራ ደግሞ ኢትዮጵያ ባህር አሁን አለመኖሯ ውስጥን የሚቆጭ ነገር ነው። ስነ ደማተሩ ደ ኢኮኖሚ የሆነ ደማተሩ ብቻ ማንነት እንትን ይልሃል፣ ሰንደቃችን ኑሪ ኑሪ ኮርተሽ በጣም ኦሪንቴሽን የሰጣቸዋል። ኢትዮጵያን ከፍ እንዲያደርጉ ኢትዮጵያን የሚያስመሰግን ስራ እንድሰሩ፣ በሰብአዊነትም በታማኝነትም በአገልግሎትም የኢትዮጵያዊ ባህሪ እንድላብሱ ተላብሶ ይሄዳሉ። ለዚህ ደግሞ በኢትዮጵያ ባንዲራ ይታጀባሉ ማለት ነው። ህዝባዊ አደራን ከኢትዮጵያዊነት ክብር ጋር አቀዳጅተው ውሎና አዳራቸውን በባህር መርከብ ያደረጉት እኚሁ ባለሙያዎች ሰንደቅ ዓላማቸውን በመላው ዓለም እያውለበለቡ ታላቅ ሀገራዊ ግዳጃቸውን ይወጣሉ። ሰንደቃችን ኑሪ